ጃረል ኳንሳህ ወደ ባይ ሌቨርኩሰን የሚያደርገውን ዝውውር ለማጠናቀቅ ጀርመን ተገኝቷል። ባይ ሌቨርኩሰን ለሊቨርፑል አርባ ሚሊዮን ዩሮ የሚደርስ ገንዘብ እንደሚከፍሉ የጀርመኑ ቢል ዘግቧል። ተጫዋቹ በክለቡ የሚያቆየውን የኮንትራት ውል እንደሚፈርም ታውቋል። ኳንሳህ የሊቨርፑል ደጋፊዎች ተሰናብቷል። ክለቡም መልካሙን ነገር ሁሉ እንዲገጥመው ተመኝተውለታል። ኒኮ ዊሊያምስ አትሌቲኮ ቢልባውን በመሰናበት ባርሴሎናል ለመቀላቀል ከጫፍ መድረሱ ተሰምቷል። በቀጣዮቹ ቀናት ወደ ብሉግራናዎቹ እንደሚያ ራ እየተነገረ ይገኛል። የተጫዋቹ ወኪል የሆነው ፊሊክስ ታይንሳም ኒኮ ቢልባውን ይለቃል፣ ይህን ማረጋገጥ እችላለሁ። የት እንደሚገባ ግልጽ ነው። አሁን ላይ ለጊዜው ምንም ነገር መናገር አልፈልግም በማለት አስተያየቱን ሰጥቷል። የአትሌቲኮ ቢልባው ደጋፊዎች የኒኮ ዊሊያምስ ምስል ያለበትን ስዕል በማቃጠል ላይ መሆናቸው ተሰምቷል። የአርሰናሉ ጋዜጠኛ የሆነው ቻርለስ ዋትስ አርብለት ማርቲን ዙበሜንዲ ለንደን እንደተገኘ ዘገባውን ከሰሩ ጥቂት ጋዜጠኞች መካከል አንዱ ነው። ይህ ጋዜጠኛ ማርቲን ዙበሜንዲ ከአርሰናል አመራሮች ጋር ተገናኝቷል፣ ውይይትም አድርጓል። ተጫዋቹ በመድፈኞቹ ቤት 36 ቁጥርን እንደሚለብስ ይፋ አድርጓል። ስፔናዊው ኢንተርናሽናል ዙበሜንዲ ለሬዲዮ ናሲዮናል እንደተናገረው ዝውውሩ እንዴት እንደሚጠናቀቅ አላውቅም፣ በአሁኑ ጊዜ ምንም አላስብም በማለት አስተያየቱን ሰጥቷል። የአርሰናል ተጫዋች መሆኑ በቅርቡ እንደሚረጋገጥ ይፋ ተደርጓል። የፈረንሳዩ ክለብ ፓሪ ሳን ጀርመን የበርነማውዝን ተከላካይ መስመር ተጫዋች የሆነውን ዩክሬናዊ አሊያ ዛባርኒን ለማስፈረም ከጫፍ መድረሱ ታውቋል። የፈረንሳዩ ለኪፕ እንደዘገበው የ22 ዓመቱ ዛባርኒን ለበርንማውዝ አመራሮች በርንማውዝን በመልቀቅ ፔዥን መቀላቀል እንደሚፈልግ በትናንትና ሁለት ማሳወቁ መረጃ ወጥቷል። 51 ሚሊዮን ፓውንድም ወጪ እንደሚደረግበት ተነግሯል። የበርንማውዝ አመራሮች ተጫዋ ስራዎቻቸውን ለመልቀቅ ዝግጁ መሆናቸውን ይፋ አድርገዋል። የምዕራብ ለንደኑ ቼልሲ ጀሚ ጌቴንስን በተመለከተ አሁንም ከቦሩሲያ ዶርትመንድ ኃላፊዎች ጋር ንግግር ላይ ናቸው ተብሏል። ተጫዋቹ ከክለቡ ጋር የሰባት ዓመት ኮንትራት ለመፈራረም ተስማምቷል። የቼልሲ የመጀመሪያ ዕቅድ ጌቴንስን ማስፈረም እንደሆነ ኤዳድ ኤግባሊ ተናግረዋል። ራንዳል ኮሎማኒም ከቼልሲ ጋር በዝውውር ስሙ ቢነሳም ክለቡ ግን አሁን ላይ ቅድሚያ የሚሰጠው የጌተንስን ዝውውር እንደሆነ ታውቋል። እንግሊዛዊው ኢንተርናሽናል ማርከስ ራሽፎርድ በቀጣዩ ውድድር ዓመት በባርሴሎና ከላ ሚን ያማል ጋር የመጫወት ህልም እንዳለው ተናግሯል። ማንኛውም ሰው ከምርጦች ጋር መጫወት ይፈልጋል። ተስፋ አደርጋለሁ ያማል የሚሰራውን በቃላት መግለጽ ከባድ ነው በማለት ራሽፎርድ ተናግሯል። እስከ 2028 ከማንቸስተር ዩናይትድ ጋር ኮንትራት ያለው ራሽፎርድ በባየር ሙኒክ፣ ኢንተር ሚላን፣ ጁቬንቱስ እና በአንዳንድ የእንግሊዝ ክለቦች ቢፈለግም ተጫዋቹ ባርሴሎናን መቀላቀል እንደሚፈልግ ቦየር ለተባለው የዩትዩብ ቻናል ተናግሯል።